ች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የዝንጅብል ውሃን ለሰላሳ ቀናት ወይም ደግሞ ለአንድ ወር በየቀኑ ብትጠጡ በሰውነታችሁ ላይ ምን ይፈጠራል የምታገኙትን አስደናቂ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 በሜታቦሊዝም በብግነት ወይም ደግሞ በኢንፍላሜሽን እና በአጠቃላይ ጤና ላይ ትልቅ የሆነ መሻሻሎችን ያመጣል። ዝንጅብል የመፈወስ እናም መርዛማነትን የማስወገድ ባህሪያት ስላሉት ለዘመናት በአዩቬርዲክ እናም በባህላዊ የቻይና መድኃኒቶች ውስጥም ጥቅም ላይ ውሏል። እናም ዘመናዊ ሳይንስም አሁን እነዚህን ተጽዕኖዎችን አጥብቆ ይደግፋል። የዝንጅብል ውሃን ለሰላሳ ቀናት በምትጠጡበት ጊዜ እናም ከጠጣችሁ በኋላ በሰውነታችሁ ላይ ምን እንደሚከሰት ደረጃ በደረጃ እነግራችኋለሁኝ በሳይንስም እየተደገፈ ማለት ነው። የዝንጅብል ውሃ ምንድን ነው የሚለውን እስቲ በቅድሚያ ያስነግራችሁ። የዝንጅብል ውሃ ወይም ደግሞ የዝንጅብል ሻይ የሚዘጋጀው ትኩስ የዝንጅብል ስር ወይም ደግሞ የደረቀ የዝንጅብል ዱቄትን በውሃ በማፍላት ነው። የተለመደው አዘገጃጀቱ ከአንድ እስከ ሁለት የሻይ ማንኪያ የተፈጨ ወይም ደግሞ የተከተፈ ትኩስ ዝንጅብል እናም በአንድ ኩባያ ወይም ደግሞ በ250 ሚሊሊትር ሙቅ ውሃ በማፍላት ነው። ይህ ብቻ አስፈላጊ ነው። እንደ አማራጭ ደግሞ የሎሚ ጭማቂ ወይም ደግሞ ማርን መጨመር ትችላላችሁ። ታዲያ ጠዋት ስትነሱ ለብ ያለ ወይም ደግሞ ቀኑን ሙሉ በማንኛውም ሰዓት መጠጣት የምትችሉት ነው። ታዲያ የዝንጅብል ውሃን ለ30 ቀናት ብትጠጡ ምን እንደሚከሰት በዝርዝር ልንገራችሁ። አንደኛ የተሻሻለ የምግብ መፈጨት እናም የአንጀት ጤና ነው፣ ከአንድ እስከ ሰባት ቀን ውስጥ ማለት ነው። ዝንጅብል ምግብን በብቃት እንዲዋሃድ የሚረዱ ምራቅ፣ የሃሞት ከረጢት ፈሳሽ እናም የጨጓራ ኢንዛይሞችን የሚያነቃቅ ጂንጀሮል እናም ሾጋውል የሚባሉ ውህዶችን ይዟል። በተጨማሪም በአንጀታችሁ ውስጥ ያሉትን ለስላሳ ጡንቻዎችን በማዝናናት የሆድ መነፋት፣ ቁርጠትን ይቀንሳል። ውጤቶቹም የምግብ አለመፈጨት መቀነስ፣ የሆድ መነፋትና ጋዝ መቀነስ ይኖራል። ፈጣን የንጥረ ነገር መምጠጥና ከሆድ ድርቀት ወይም ደግሞ ቀርፋፋ የምግብ መፈጨትም እፎይታ ታገኛላችሁ። እንደ አውሮፓያን አቆጣጠር በ2011 በወርልድ ጆርናል ኦፍ ጋስትሮኢንትሮሎጂ ላይ የወጣ ጥናት እንደሚያሳየው የዝንጅብል የጨጓራ ባዶነትን ያፋጥናል። ይህም ማለት ምግብ ከሆድ ወደ አንጀት በተቃና ሁኔታ ይጓዛል ማለት ነው። ሁለተኛ የተሻሻለ የበሽታ የመከላከል አቅም መኖር ነው። ከአምስት እስከ አስር ቀናት ውስጥ ማለት ነው። የዝንጅብል ንቁ ውህዶች ጂንጀሮል እናም ፓራዶርስ አንቲ ኦክሲዳንት ና ጸረ ተዋሲያን ባህርያት አሏቸው የበሽታ መከላከያ ሴሎቻችሁ ቫይረሶችንና ባክቴሪያዎችን በብቃት እንዲዋጉም ይረዳሉ በውጤቶቹም አነስተኛ ጉንፋን ኢንፌክሽኖችና የጉሮሮ ህመም ከህመማችሁ በፈጣን ማገገም ጠንካራ የበሽታ መከላከያ የመቋቋም ችሎታ ይኖሯቸዋል እንደ ኤሮፓያን አቆጣጠር በ2013 በ ዘ ጆርናል ኦፍ ኢትኖ ፋርማሎጂ ላይ የወጣ ጥናት እንደሚያሳየው ትኩስ ዝንጅብል የመተንፈሻ አካላት ቫይረሶችን ይከላከላል፣ እናም በመተንፈሻ ቱቦዎች ውስጥ ያለውን ብግነትን ይቀንሳል። ሶስተኛ የብግነትና የመገጣጠሚያ ህመም መቀነስ ነው። ከ7 እስከ 15 ቀናት ውስጥ ዝንጅብል እንደ ተፈጥሯዊ አንቲ ኢንፍላማቶሪ ሆኖ ያገለግላል። ይህም ከአንዳንድ ቀላል የህመም ማስታገሻዎች ጋር የሚነጻጸር ውጤት አለው ያለ የጎንዮሽ ጉዳት እንደ ሲኦኤክስቱ ያሉ የብግነት መንገዶችን ያግዳል። እንዲሁም ህመም እናም የኢንፍላሜሽን የሚያስከትሉ ሳይቶኪኖችን ይገታል። በውጤቱም አነስተኛ የመገጣጠሚያ ህመም መድረቅ ወይም የአርትራይተስ ምቾት ማጣት መቀነስ ይኖራል። ከአካል ብቃት እንቅስቃሴ በኋላ የሚከሰት የህመም መቀነስም ይኖራል። ቀላል እንቅስቃሴና የመተጣጠፍ ችሎታም ይኖራቸዋል። ክሊኒካዊ ሙከራዎች እንደሚያሳዩትም በየቀኑ ዝንጅብልን መውሰድ በአርትራይተስ እናም በሩማቶይድ አርትራይተስ በሽተኞች ላይ የመገጣጠሚያ ህመምን ይቀንሳል እናም እንቅስቃሴንም ያሻሽላል። አራተኛ፣ የተረጋጋ የደም ስኳር መጠን ነው። ከ10 እስከ ሀያ ቀናት ውስጥ ዝንጅብል የኢንሱሊን ሴንሲቲቪቲን ያጎላል እናም ጡንቻዎች ግሉኮስን በብቃት እንዲወስዱም ይረዳል። ከምግብ በኋላ የሚከሰተውን የደም ስኳር መጨመርን በመከላከል የካርቦ የካርቦሃይድሬት መፈጨትንም ያዘገያል። በውጤቱም አነስተኛ የስኳር መውደቅና ለጣፋጭነት ያለ የፍላጎት መቀነስ፣ ቀኑን ሙሉ የተመጣጠነ ኃይል መኖር እና ዝቅተኛ የኢንሱሊን ሬዚስታንስ አደጋ ይኖራል። እንደ አውሮፓውያን አቆጣጠር በ2015 የተደረገ ሙከራ እንደሚያሳየው ለ12 ሳምንታት በቀን 2 ግራም የዝንጅብል ዱቄት መውሰድ አይነት ሁለት የስኳር በሽታ ባለባቸው ሰዎች ላይ የጾም የደም ስኳር እናም የኤችቢኤዋንሲ ደረጃዎችን በከፍተኛ ሁኔታ ቀንሷል። አምስተኛ የተሻለ ሜታቦሊዝምና ስብ ማቃጠል ይኖራል። መውሰድ ከጀመራችሁ ከ10 እስከ 25 ቀናት ውስጥ ዝንጅብል ቴርሞጄኔሲስን፣ የሰውነት ተፈጥሯዊ የካሎሪ ማቃጠል ሂደትን በትንሹ ከፍ ያደርጋል። በተጨማሪም ግሬሊን የተባሉ የምግብ ፍላጎት ሆርሞኖችን በመክታት ከመጠን በላይ መብላትንም ለመቀነስ ይረዳል። በውጤቱም ቀስ በቀስ የስብ መቀነስ፣ በተለይ የኮርስብ የተሻሻለ ሜታቦሊዝም እናም በትንሽ ምግብ የመጥገብ ስሜት መሰማት ይኖራል። በሜታቦሊዝም 2012 የታተመ ጥናት እንደሚያሳየው ትኩስ የዝንጅብል ውሃን መጠጣት ካሎሪ ማቃጠልን እንደሚጨምርናም ከሌሎች መጠጦች ጋር ሲነጻጸር ረሃብን እንደሚቀንስም አሳይቷል። ስድስተኛ ጤናማ ልብና የደም ዝውውር ይኖራችኋል። ከ15 እስከ 25 ቀናት ውስጥ ዝንጅብል የደም ስሮችን ያዝናናል፣ እናም የደም ፕላትሌቶች እንዳይጣበቁም ይከላከላል። ይህም የደም ፍሰትን ያሻሽላል። በተጨማሪም ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን እናም ትራይግሊሰራይድን ይቀንሳል። በውጤቱም ዝቅተኛ የደም ግፊት ጤናማ የደም ቧንቧዎችና የልብ በሽታ እናም የደም መርጋት አደጋ መቀነስ ይከሰታል። እንደ ኢሮፓያን አቆጣጠር በ2017 የተደረገ ሜታ ትንተና የዝንጅብል ተጨማሪ ምግብ በ8 ሳምንታት ውስጥ ብቻ አጠቃላይ ኮሌስትሮልን እስከ 30 ሚሊግራም ፐር ዴሲሌትር እናም ትራይግሊሰራይድን በ40 ሚሊግራም ፐር ዴሲሌትር ሊቀንስ እንደሚችል ደምድሟል። ሰባተኛ ከማቅለሽለሽናም የጠዋት ህመም እፎይታን ይሰጣል። በማንኛውም ጊዜ ማለት ነው። ዝንጅብል በአንጀትናም በአንጎል ውስጥ ካሉ ሴሮቶኒን ተቀባይ ጋር በቀጥታ በመገናኘት ማቅለሽለሽናም የእንቅስቃሴ ህመምን ያረጋጋል። በውጤቱም ከማቅለሽለሽ ከማስመለስ ወይም ከጉዞ ህመም እፎይታን ይሰጣል። በሆርሞን ወይም በጭንቀት ጊዜ የተረጋጋ ጨጓራ እንዲኖርም ይረዳል። በርካታ ጥናቶች የዝንጅብልን ጸረ ማቅለሽለሽ ባህሪያትን ያረጋግጣሉ። በእርግዝና እናም በኬሞቴራፒ ህክምና ውስጥ በስፋት ጥቅም ላይም ይውላል። ስምንተኛ የጠራ ጤናማ ቆዳም ይኖራቸዋል። ከ20 እስከ 30 ቀናት ውስጥ የዝንጅብል አንቲኦክሲዳንቶች ለብጉር፣ ለኤግዜማ እናም ያለ ጊዜው ለሚያረጅ ቆዳ አስተዋጽኦ የሚያደርገውን የኦክሲዲቲቭ ስትረስንና ብግነትን ይቀንሳሉ። የተሻሻለ የምግብ መፈጨትና መርዛማነትን ማስወገድ በቆዳችሁ ላይ ይንጸባረቃል። በውጤቱም የበለጠ ብሩህ ቆዳ፣ አነስተኛ የቆዳ መበላሸትና፣ ቆዳችሁ ለስላሳ እናም ጤናማ ወዝም ይኖረዋል። የዝንጅብል አንቲኦክሲዳንት እንቅስቃሴ የቆዳ ሴሎችን ከጉዳት በመጠበቅ ፍሪ ራዲካሎችን ገለልተኛ ለማድረግም ይረዳል። ዘጠነኛ፣ የተሻሻለ የአንጎል ተግባርና ስሜት ይኖራቸዋል ከሃያ እስከ 30 ቀናት ውስጥ ዝንጅብል ወደ አንጎል የሚሄደውን የደም ዝውውርን ያሻሽላል እናም የኦክሲዲቲቭ ስትረስን ይቀንሳል። እንዲሁም እንደ ሴሮቶኒን እናም ዶፓሚን ያሉ የነርቭ አስተላላፊዎችን በመጨመር ስሜትን እናም ትኩረትን ያሻሽላል። በውጤቱም የጠራ የአእምሮ ግልጽነትና የማስታወስ ችሎታ፣ የጭንቀት መቀነስና የድካም መቀነስ፣ የበለጠ አውንታዊ የሆነ ስሜት ይሰማቸዋል። እንደ ኢሮፓውያን አቆጣጠር በ2012 በኤቪደንስ ቤዝድ ኮምፕሊመንተሪ ኤንድ ኦልተርኔቲቭ ሜዲስን ላይ የወጣ ጥናት እንደሚያሳየው በየቀኑ ዝንጅብል መውሰድ በመካከለኛ እድሜ ላይ ባሉ ሴቶች ላይ ትኩረትን፣ የግንዛቤ ፍጥነትንና የአጭር ጊዜ ማህደረ ትውስታንም አሻሽሏል። አስረኛ ከሰውነታችን መርዝን ያስወግዳል እናም የኩላሊቶቻችንን ጤናንም ይጠብቃል። ዝንጅብል እንደ ተፈጥሮዊ ዳይሪቲክስ ሆኖ ይሰራል። ሰውነታችሁ መርዛማ ንጥረ ነገሮችን ጨውና፣ ከመጠን በላይ ውሃን እንዲያስወግድ ይረዳል። የሜታቦሊክ ቆሻሻን የሚያስወግዱ የጉበት ኢንዛይሞችንም ይደግፋል። በውጤቱም የውሃ ማቆየት መቀነስ፣ ጤናማ ኩላሊትና ጉበትም ይኖረናል። ቀላልናም የበለጠ ኃይል ያለው ስሜትም ይሰማችኋል። የእንስሳ ጥናቶችም እንደሚያሳዩት ዝንጅብል ጉበትን እናም ኩላሊትን በመርዛማ ንጥረ ነገሮች ወይም በከባድ ብረቶች ከሚከሰት የኦክሲዲቲቭ ስትረስም ይከላከላል። ታዲያ ከመጠን በላይ ከተወሰደ ሊከሰቱ የሚችሉ የጎንዮሽ ጉዳቶችን ደግሞ ልንገራችሁ። ጤናማ ነገሮች እንኳን ከመጠን በላይ ሲወሰዱ ጉዳትን ያስከትላሉ። በጣም ብዙ ዝንጅብልን የምትወስዱ ከሆነ የደረት ማቃጠል ወይም ደግሞ የአሲድ መመለስ ከመጠን በላይ ከተወሰደ ማለት ነው። አሲድ ሪፍሌክስ ይከሰታል። ቀላል ተቅማጡ ወይም ደግሞ የጨጓራ መበሳጨት በተለይ በባዶ ሆድ ላይ ለሴንሲቲቭ ጨጓራ ችግር ላለባቸው ሰዎች ከተወሰደ ይህ ችግር ያስከትላል። ደመን የማቅጠን ውጤቶችም ሊኖሩት ይችላል። እንደ ዋርፋሪም ባሉ ጸረ ደመ ድጋት መድኃኒቶች ላይ ከሆናችሁ ከፍተኛ መጠንን አስወግዱ። ደህንነቱ የተጠበቀው እለታዊ መጠን በቀን ከአንድ እስከ ሁለት ግራም ትኩስ ዝንጅብል ወይም አንድ ሻይ ማንኪያ የተፈጨ የዝንጅብል ዱቄት በውሃ አፍልታችሁ ወይም ደግሞ እንደ ሻይ መልክ ከወሰዳችሁ ፍጹም ጤናማ ነው ማለት ነው። ታዲያ የዝንጅብል ውሃን ለመጠጣት በጣም ጥሩ ጊዜ ጠዋት በባዶ ሆድ መጠጣት ትችላላችሁ። የምግብ መፈጨትንና ሜታቦሊዝምን ያስጀምራል። ነገር ግን ምንም አይነት የጨጓራ ችግር ሊኖርባችሁ አይገባም። በባዶ ሆድ የጨጓራ ችግር ካለባችሁ በፍጹም መጠጣት የለባችሁም። እንዲሁም ከምግብ በፊት የምግብ መፈጨትንና የምግብ ፍላጎትን ለመቆጣጠር ይረዳችኋል። እንዲሁም ማታ ከመተኛታችሁ በፊት ከሎሚ ውሃ ጋር አንድ ላይ መጠጣት ትችላላችሁ ማለት ነው። መርዛማነትን ለማስወገድ እናም ሰውነታችንን ለማረጋጋት ይረዳል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የዝንጅብል ውሃ ወይም ደግሞ ሻይን ለአንድ ወር ያክል ብትጠቀሙ በሰውነታችሁ ላይ ምን ሊፈጠር እንደሚችል የምታገኙትን ድንቅ ጥቅሞችን በዝርዝር ነግሬያቸዋለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተን ምቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።